ኦኬ፣ እንግዲህ አገሩ ምን ይመስላል? አይሲ፣ ይሄ ምን ይመስላል? ጆርዳን አገር አይባሉ ከኢትዮጵያ ገር እኳ ይሻል። ምንም ምንም ምን ያለ ብታይስ ምንድነው? እንደ እዩ እዩ ልኝ አጭ ይውልሽ ሆያለ ምንም አይታይም? شوفي اوكي መሪው ላይ ወልቅ ማለት። ይህ ደግሞ ለሪፋችን መጥበሻ እንጨት አስቀምጠናል። በኋላ ይህ በኋላ እሺ ለሪፋችን መጥረሻ ሪፋ በለጠ ድረስ